በጁላይ 2003 በጦርነት ተጎዳችው ሙሱል ከተማ ውስጥ አንድ ጸጥ ያለ ቤት የኢራቅ እጅግ አስፈሪ የሆኑ ሁለት ሰዎች ደብቆ ይዟል። የሳዳም ልጆች የሆኑት ሁዳይ ሁሴን እና ቁሳይ ሁሴን የሳዳም አገዛዝ ከወደቀ በኋላ እነዚህ የሳዳም ልጆች እንደ ዋሽታ ተሰውረዋል። ነገር ግን የአሜሪካ ጦር ፍለጋውን አላቆመም። ሳዳም ሁሴን ስ ስ ሙስ ሊቭ ኢራክ ዊን 48 ማርች 20 ቀን 2003 ዩናይትድ ስቴትስ ኢራቅን ወረረች። ዓላማው ሳዳም ሁሴንን ከሥልጣን ማስወገድ ነበር። በሳምንታት ውስጥ የአሜሪካ ወታደሮች የኢራቅ ዋና ከተማ የሆነችውን ባግዳድን ተቆጣጠሩ። የኢራቅ መንግሥት ከሥልጣን ወረደ። ሳዳም ጠፋ፣ እንዲሁም ሁለት ልጆቹ ኡዳይ እና ኩሳይ ሁሴን። ኡዳይ ሁሴን በጁን 18 ቀን 1964 ተወለደ። እሱም የሳዳም የበኩር ልጅ ሲሆን አንድ ቀን ስልጣን እንደሚረከብ ይጠብቅ ነበር። ነገር ግን ሁከት የሞላበት ባህሪው ሳዳምን አስፈርቶታል። በ1988 በአንድ ድግስ ላይ አንድ ሰውን በዱላ ገርፎ ገድሏል። ያ ሰው በግፍ በዱላ ተደብድቦ የተገደለው የሳዳም የግል አገልጋይ ነበር። ከዚያም በኋላ ሳዳም ከውዳይ ጋር የነበራቸውን ግንኙነት ለመቀነስ በማሰብ ራሱ አገለለ። ቢሆንም ውዳይ ከፍተኛ ስልጣን በኢራቅ መንግስት ውስጥ ነበረው የኢራቅ ኦሎምፒክ ኮሚቴና መገናኛ ብዙሃንን ይቆጣጠር ነበር በቅንጦት ይኖር የነበረ ሲሆን በዙሪያ ያሉትን ሰዎች በማሸበር ይታወቃል ሴቶችን በመድፈር አትሌቶችን በማሰቃየት ያስቆጣውን ማንኛውም ሰው በመግደል ስሙን ገንብቷል። ኩሳይ ሁሴን ፀጥተኛ ግን አደገኛ የሚባል የሳዳም ልጅ ሲሆን በ1966 ተወለደ እንደወንድሙ ትኩረት አይፈልግም። ነገር ግን እውነተኛ ስልጣን ነበረው፤ የኢራቅ የደህንነት አገልግሎት፣ ሚስጥራዊ ፖሊስ እና ወታደራዊ ኦፕሬሽንን ይመራ ነበር። የኤሊት ሪፐብሊካን ጥበቃና ልዩ የፀጥታ ድርጅትም ኃላፊ ነው። በ1991 ከባሕረ ሰላጤው ጦርነት በኋላ በተደረጉት ዓመፆች ወቅት ኡሳይ የሕዝብን ዓመፅ ለመጨፍለቅ መርቷል። በእነዚህ ኦፕሬሽኖችም በሺዎች የሚቆጠሩ ሪያቃን ተገድለዋል። በ2003ም የአሜሪካ ወረራ ሲጀመር ቁሳይ የሳዳም ተተኪ ሊሆን ይችላል ተብሎም ይታመን ነበር። በአፕሪል 2003 ባግዳድ በአሜሪካ ወታደሮች ከወደቀች ከሳምንታት በኋላ ዩናይትድ ስቴትስ ሳዳምን በፍርሃት እንዲገዛ የረዱትን ሰዎች ለመያዝ እርምጃ መውሰድ ጀመረ። እርምጃው ከሚወሰድባቸው ሰዎች መካከል በዋናነት ወንድማማቾቹ የሳዳም ሁሴን ልጆች ነበሩ። የአሜሪካ መንግስት የሳዳም ሁሴን ልጆችን ለመያዝ ለጠቆመ ትልቅ ሽልማት አወጣ ለውዳይ 15 ሚሊዮን ለቁሳይ 15 ሚሊዮን ዶላር በጠቅላላው 30 ሚሊዮን ዶላር በማድረግ በታሪክ ከታወቁት ትልልቅ የገንዘብ ሽልማቶች አንዱ እንዲሆን አደረገም። በራሪ ወረቀቶች ተበተኑ ፊታቸው በመላ አገሪቱ ተለጥፎ ነበር። የኢራቅ ዜጎች እነዚህን የሳዳም ልጆች አሳልፈው ለአሜሪካውያን ከሰጧቸው ከምናባቸው በላይ ሀብታም ሊሆኑ እንደሚችሉም ተነገራቸው። ግን ምንም እንኳን ትልቅ ሽልማት እና በሺዎች የሚቆጠሩ የአሜሪካ ወታደሮች በቦታው ላይ ቢኖርም ወንድማማቾቹ የትም አልተገኙም። የውሃ ሽታ ሆኑ። የአሜሪካ ወታደሮች በጠረጠሯቸው እያንዳንዱ ቤቶች በመግባት ፈለጉ። መስጊዶችን አፈረሱ። በደርዘን የሚቆጠሩ ሰዎችን ጠየቁ። በትክሪት፣ በባግዳድ የሳዳም ታማኞች ሊደበቁ የሚችሉባቸውን ሌሎች ከተሞች ወረራ በማድረግ አሰሱ። አሁንም የትም አልተገኙም። ከምድረ ገጽ ላይ የጠፉ ያህል ነበር የአሜሪካ መንግስት የተሰማው። አንዳንዶች ወደ ሶሪያ ሸሽተዋል ወይም ከጎሳ መሪዎች ጋር ተደብቀዋል ብለው አስበው ነበር። ሌሎች ደግሞ ከመሬት በታች እየኖሩ ነው፣ ከቤት ወደ ቤት እየተዘዋወሩ ነው ብለው የገመቱ ነበሩ። ነገር ግን የሳዳም ልጆች ወደ ሰሜን ወደ ሙሱል፣ የኢራቅ ሁለተኛ ትልቅ ከተማ፣ ከሶሪያ ድንበር አቅራቢያ በማቅናት እዛ ተደበቁ። የእነዚህ ወንድማማቾች ምርጫ ብለ ነበር ሞሱል ለዓመታት ሳዳም የሚመራውን የባዓት ፓርቲ ምሽግ ነበረች። እዛ የነበሩ ብዙ ሰዎች አሁንም የሳዳም አገዛዝን ይደግፉ ነበር። ከተማዋም የአሜሪካ ወረራ በሚጠሉና የሳዳም ቤተሰብ አባላትን ለመደበቅ ፍቃደኛ በሆኑ ታማኞች ተሞልታ ነበር። ሰዎች ምስጢሮችን የሚጠብቁባትና ለመደበቅ ፍጹም ተስማሚ የሆነች ቦታ ነበረች። በመጀመሪያ ላይ ውዳይና ቁሳይ በተለያዩ ደህና ቤቶች ውስጥ ቆይተው እንዳያዙ ከአንድ ቦታ ወደ ሌላ ቦታ ይዘዋወሩ ነበር። ተፈቀደላቸው ሰዎች ብቻ የት እንዳሉ ያውቁ ነበር። እነዚህም ከአገዛዙ ጋር አብረው የሰሩ ወይም ከቤተሰቡ ጋር የግል ግንኙነት የነበራቸው ሰዎች ነበሩ። ወንድማማቾቹን መርዳት ምን ያህል አደገኛ እንደሆነ ያውቁ ነበር። ነገር ግን ታማኝነታቸው ወይም ፍርሃታቸው ዝም እንዲሉ አድርጓቸዋል። በመጨረሻም ወንድማማቾቹ ነዋፍ አልዛይዳን በተባለ ሰው ቤት ውስጥ ተቀመጡ። እሱ ቀደም ሲል ከሳዳም ጋር ግንኙነት የነበረው ነጋዴ ሲሆን ለሁሴን ቤተሰብ እንግዳ አልነበረም። ቀደም ሲል አብሮ ስምምነት አድርገው ነበር። ስለዚህ በመካከላቸው መተማመን አለ። የነዋፍ ቤት የሚገኘው በአልፋራ ሰፈር፣ የመካከለኛ ደረጃ ሰፈር በሚባለው በሙሱል ውስጥ ሲሆን የሚያምር አልነበረም፣ ግን ትንሽም አልነበረም። ቤቱ ትልቅ ሶስት ፎቆች አሉት፣ ወፍራም የውጭ ግድግዳዎች አሉት፣ ከባድ የብረት በሮች ነበሩት። በአካባቢው ካሉት ሌሎች ቤቶች ጋር ተቀላቅሎ ሲታይ ከውጪ ምንም ጥርጣሬ የሚያጭር ነገር የለውም። ነገር ግን በውስጡ አሁን ላይ በኢራቅ እንደ ዳይመንድ የሚፈለጉ የኢራቅ እጅግ ተፈላጊ የሆኑ ስደተኞች መደበቂያ ሆኗል። ቁሳይ ሌላ ሰውንም ይዞ መጥቶ ነበር። የ14 ዓመቱ ልጅ ሙስጠፋ። ልጁ ታዳጊ ወጣት ነው፣ ጸጥተኛና ሁልጊዜ ካባቱ አጠገብ ነበር። ቁሳይ በሄደበት ሁሉ ሙስጠፋ ይከተለዋል። ለምን ቁሳይ ልጁን እንዳመጣ ማንም አያውቅም። ምናልባት ልጁን ስለሚወድ ከአይኑ እንዲርቅ ስላልፈለገ ሊሆን ይችላል፣ ወይም ደግሞ ትቶት መሄድ ስላልቻለ። ነገር ግን ከልጁ ጋር መደበቅ አደጋን ይጨምራል። ከዚህ በኋላ ራሱን ብቻ ማትረፍ ብቻ ሳይሆን ቤተሰቡንም መጠበቅ ስለነበረበት በጁላይ 2003 አጋማሽ ላይ የአሜሪካ ኃይሎች አሁንም ሳዳምና ልጆቹን እየፈለጉ ነበር እና የሽልማቱን ገንዘብ ችላ ለማለት አስቸጋሪ እየሆነ መጣ። ናዋፍ አልዛይዳንም ሁለተኛ ሀሳብ ማሰብ ጀመረ። ምናልባት እያዛለው ብሎም ፈርቶ ሊሆን ይችላል። ምናልባትም ሊያመልጡ እንደሚችሉ ማመን አቁሞ ሊሆን ይችላል። ወይም ደግሞ ገንዘቡ በጣም አስፈልጎት ሊሆን ይችላል። የቱም ይሁን ምን ነዋፍ አል ዛይድ ሁሉንም ነገር የሚቀይር ውሳኔ ወሰነ። ጁላይ 21 ቀን 2003 በሰው በሰው በማድረግ ከአሜሪካ ኃይሎች ጋር ተገናኘ። ኡዳይና ቁሳይ ሁሴን በሙስል በሚገኘው ቤት ውስጥ ተደብቋል ብሎ ነገራቸው። ምንም ጥርጣሬ አላስቀመጠም። ትክክለኛ ቦታ ሰጠ፣ ቤቱን ገለጸ። እናም አሁንም ውስጥ እንዳሉ አረጋገጠ። ለራሱና ለቤተሰቡ ጥበቃ እንደሚፈልግ እና ሙሉ ሽልማት ማግኘት እንደሚሻም ግልጽ አደረገ። አሜሪካኖች በመጀመሪያ ላይ ተጠራጥረው ነበር፣ ከዚህ በፊት በደርዘን የሚቆጠሩ የውሸት መረጃዎች ተቀብለው ስለነበር እና አብዛኛው ጥቆማዎችም ውሸት ሆነው ስላገኟቸው። ነገር ግን ይህ የተለየ መስሎ ታያቸው፣ ምክንያቱም የጥቆማው ምንጩ እርግጠኛ ስለነበሩ። ሳዳም ከነዋፋል አልዛይር ጋር ግንኙነት እንደነበረው ይታወቅ ስለነበር ይህም ይበልጥ እንዲታመን አደረገው። ትንሽ የአሜሪካ ቡድን ወዲያው የተሰጠውን ጥቆማ ለማጣራት ወደ ሙሱል ተላከ። ሰፈሩን ፈለገ፣ ቤቱን ከሩቅ ተመለከተ፣ መረጃ ሰበሰበ። በቀኑ መጨረሻ ላይም ልጆቹ ውስጥ እንዳሉ ከሞላ ጎደል እርግጠኛ ሆኑ። ማረጋገጫው ላይ ሲደርሱ የአሜሪካ አዛዦች አንድ ሰከንድ አላጠፉም። ለሙሉ ወታደራዊ ኦፕሬሽን መዘጋጀት ጀመሩ። አካባቢው ጸጥ ያለ ማንም ታጣቂ ኃይል የሌለው ቢመስልም የአሜሪካኖች ከባድ ትጥቅ በመታጠቅ እገድ በማውጣት ወደ አካባቢው አመሩ። እቅዱን በፍጥነት መንቀሳቀስ ቤቱን መቅረብና እጅ እንዲሰጡ መጠየቅ የነበረ ሲሆን ወንድማማቾቹ እጅ ከሰጡ በህይወት በመያዝ ወደ አሜሪካም ካምፖች ማምጣት ሲሆን፣ ካልሆነ ወታደሮቹ ቤቱን ሙሉ በሙሉ ለማፍረስ ዝግጁ ነበሩ። በጁላይ 22 ቀን 2003 ጠዋት ላይ በአልፋራ ሰፈር ውስጥ ያሉ ጸጥ ያሉ ጎዳናዎች ወደ ጦር ሜዳ ሊለወጡ ዝግጅት ተደረገ። ከጠዋት አስር ሰዓት ገደማ የአሜሪካ ኃይሎች በቤቱ ዙሪያ ቦታቸውን ያዙ። ይህም በጥንቃቄ የታቀደ ተልኮ ሲሆን በአሜሪካ ጦር ውስጥ በጣም ልምድ ካላቸው ክፍሎች መካከል አንዳንዶቹን ያሳተፈ ልዩ ወታደራዊ ተልኮ ነበር። ቡድኑ የሳዳም አገዛዝ ከፍተኛ አባላትን ለማደን የተፈጠረ ልዩ ኦፕሬሽን ቡድን ወይም ታስክ ፎርስ ትዌኒ የዴልታ ፎርስ ኮማንዶችን ያካተተ ሲሆን በፍጥነትና ትክክለኛነት ከሚታወቀው መቶ አንደኛ አየር ወለድ ክፍል ወታደሮች ድጋፍ ተደርጎላቸዋል። ከቤት ውጪ አሜሪካኖች የታጠቁት ሃሚቪዎች፣ ብራድሊ ተዋጊ ተሽከርካሪዎች ነበራቸው። ከላይ ሄሊኮፕተሮች በሰማይ ላይ በመዞር ለመደገፍ ዝግጁ ነበሩ። ስናይፐሮች በአቅራቢያቸው ባሉ ጣሪያዎች ላይ ቦታ ይዘዋል። መላው አካባቢ ተከቧል። ማንም ሊገባ ወይም ሊወጣ አይችልም። ሲቪሎች፣ ንጹሐን ዜጎች ከጉዳት ለማዳን ጎዳናዎች ላይ እንዳይወጡ ማስጠንቀቂያ ተሰጥቷቸዋል። ወታደሮቹም ድምፅ ማጉያዎችን ተጠቅመው በአረብኛ ጌ ውስጥ ያሉት ሰዎች እጃቸውን ከፍ አድርገው እጅ እንዲሰጡ ነገሯቸው። እጅ ከሰጡ በደህና እንደሚስተናገዱም ቃል ገቡ። ይህ ተጠርጣሪዎቹ የመኖር እድል ለመስጠት የታለመ የተለመደ አቀራረብ ነበር። ግን ምንም ምላሽ ከቤት ውስጥ አልነበረም። ከጥቂት ሰከንዶች በኋላ ከቤት ውስጥ የተኩስ ድምፅ ተሰማ። ጥይቶች በመስኮቶችና ግድግዳዎች ውስጥ ማለፍ ጀመሩ። አሜሪካኖች ወዲያውኑ ለተኩስ መልስ ሰጡ። በዚህ ተኩስም የአሜሪካ ወታደሮች ኡዳይና ቁሳይ እጅ ለመስጠት ምንም ፍላጎት እንደሌላቸው ግልጽ ሆነላቸው። በቤት ውስጥ ወንድማማቾቹ ጠንካራ መከላከያ እንደ ምሽግ በመስራት በላይኛው ፎቆች ላይ በመሆን ወደ አሜሪካ ወታደሮች ላይ ጥይት ማዝረቡን ቀጠሉ። የተለያዩ ሽጉጦችን፣ ቦምቦችንና ብዙ ጥይቶች ነበሯቸው። የቁሳይ ልጅ ሙስጠፋም ከእነርሱ ጋር ነበር። ሪፖርቶች በኋላ ላይም ልጁ መሳሪያ ይዞ ይታኮስ እንደነበር አሳይተዋል። አሜሪካኖች አሁን ላይ ይህ ሁኔታ ወደ ሙሉ ጦርነት መለወጥ እንዳለባቸው ተገነዘቡ። የአሜሪካን ወታደሮች ያላቸውን ሁሉ መሳሪያ መጠቀም ጀመሩ። ኤም 249 ማሽን ጋኖች፣ ቦምቦች፣ ኤቲ4 ሮኬቶች ማስወንጨፎች ተኮሱ። የተሰበረ መስታወትና የኮንክሪት ቁርጥራጮች በአየር ላይ ሲበሩ ጭስ አካባቢውን መሙላት ጀመረ። ትግሉ በፍጥነት ለማቆም በማሰብን በትናንሽ ወታደራዊ ቡድኖች ሕንፃውን ለማውረር ሞከሩ። ነገር ግን በቀረበ ቁጥር ይበልጥ አደገኛ ሆነ። ቡድኑ በዋናው በር ወይም ሕንፃውን ጎን በቀረበ ቁጥር በተኩስ ግድግዳው ይመታ ነበር። ከአንድ ሰዓት ገደማ ከባድ ትግል በኋላ የአሜሪካ አዛዦች ተጨማሪ የጦር መሳሪያ እንደሚያስፈልጋቸው ግልጽ ሆነ። ወንድማማቾቹና አብሮ ያሉ ታጣቂዎች እጅ አልሰጡም አሉ። እስከ ሮኬት የሚደርስ መሳሪያ የተተኮሰባቸው ቢሆንም የአሜሪካ ወታደሮች የሚተኩሳቸው እይቶች እጅ እንዲሰጡ አላደረጓቸውም። የሁሉ ተኩስ በመቋቋም መታገላቸውን ቀጠሉ። ታስክ ፎርስ ትዌኒ ወዲያውኑ የአየር ድጋፍ ለመስጠት ከባድ መሳሪያዎችን ለመተኮስ ፍቃድ ጠየቀ። ብዙም ሳይቆይ የሄሊኮፕተር ክንፍ ድምፅ ከቤቱ በላይ መሰማት ጀመረ። መቶ አንደኛ አየር ወለድ ክፍል የመጣው አፓች ሄሊኮፕተሮች ቤቱን ከበቡት አንደኛው አፓች በሄሊፋየር ሚሳኤል ሁለተኛውን ፎቅ ላይ አነጣጠረ ከጥቂት ጊዜም በኋላ አስወነጨፈ ሚሳኤሉ የቤቱን የላይኛውን ፎቅ መታም ትልቅ ፍንዳታም አስከተለ የሁለተኛው ፎቅ ክፍል ፈራረሰም። ግን ከዚህ ፍንዳታ በኋላ ወንድማማቾቹ ይሞታሉ ተብሎ የተገመተ ሲሆን ግን የታሰበ አልሆነም አሁንም ተኩሱ አልቆመም በውስጥ ያሉት ታጣቂዎች መተኮሳቸውን ቀጠሉ ለመተው አልፈቀዱም። በቤት ውስጥ እየተንቀሳቀሱ ከአንድ ክፍል ወደ ሌላው እየሄዱ የቤት ዕቃዎችን እንደ መደበቂያ እየተጠቀሙ የቀሩትን መሳሪያዎች ሁሉ እየተጠቀሙ እንደሆነ ግልጽ ነበር። በከተማ ውስጥ መዋጋት ጎበዝ ነበሩ እና የመከላከያ ቦታንም እንዴት መያዝ እንዳለባቸው ያውቁ ነበር። ሌላ ኤልፋየር ሚሳኤል ተተኮሰ። በዚህ ጊዜ ጣሪያውን አነጣጠረ። ተጽዕኖ አውዳሚ ነበር። ግን እንደገና ቤቱ ዝም አላለም። ከቤት ውስጥ የሚተኮሱ ጥይቶች እንደቀጠሉ ነበር። ትግሉ እንደቀጠለ ነው። በአሜሪካ ወታደሮች ላይ የሚደርሱ አደጋ ጨመረ። በርካታ የአሜሪካ ወታደሮች በኦፕሬሽን ውስጥ ቆሰሉ። አንዳንድ በመስኮትና በሁለተኛ ፎቅ ላይ በሚተኩሱ ታጣቂዎች ተመቱ፣ ሌሎች ደግሞ በቦንብ በሚፈነዱበት ጊዜ በኮንክሪት ፍርስራሾች ቆስለዋል። አንዳንዶች ደግሞ ሮኬቶችና ጥይቶች ሕንፃዎን ሲመቱ ጥቂት ወታደሮችም ባልደረቦቻቸው የተጎዱ ስለነበሩ የቆሰሉ ወታደሮች ከቤቱ አካባቢዎች የአሜሪካ ወታደሮች እየጎተቱ እየተሸከሙ መውጣት ጀመሩ። ሕክምና ሰጮችም ወደሆኑ በታጠቁ ተሽከርካሪዎች በሽፋን ስር ሆነው በተሻላቸው መጠን ሕክምና ሰጧቸው። ምንም እንኳን ትርምስ ቢኖርም ኦፕሬሽኑ አልቆምም። የቆሰሉ ወጡ እና ተጨማሪ እርዳታ ተጠራ። አዛዦች ይህ በቅርብ ማለቅ እንዳለበት ያውቁ ነበር፣ ግን በትክክል መደረግም ነበርበት። ትግሉ ከስድስት ሰዓታት በላይ ቀጥሏል። አሁንም እጅ አልሰጡም። ይህም የአሜሪካ ወታደሮች ማርች 2003 ኢራቅን ከወረሩ በኋላ ካደረጉት ረጅም የነጠላ ጠመንጃ ውጊዎች አንዱ አድርጎታል። ከምሽቱ አንድ ሰዓት ገደማ ተኩሱ በመጨረሻ ቆመ። ከውስጥ ምንም ተጨማሪ ተኩስ አለመሰማት ጀመረ። ከምሽቱ አምስት ሰዓት ላይ ስጋቱ በመጨረሻ ከተወገደ በኋላ የአሜሪካ ወታደሮች ወደ ቤት ውስጥ ዘልቀው ገቡ። ትዕይንቱ ሙሉ በሙሉ ውድመት ነበር። ቤቱ ቆሞ ነበር ቢባልም በርካታ ቦታ ተደርምሷል። ወታደሮቹ በቤት ውስጥ ያሉ ወጥመዶችን ወይም የተረፉ ሰዎችን ምልክቶችን በጥንቃቄ እየፈለጉ ነበር። ስጋቱ በርግጥ እንዳለቀ ማረጋገጥ ነበረባቸው። ፍርስራሾችን እየገለጡ ሲፈልጉ በሁለተኛውና በሶስተኛው ፎቆች ፍርስራሽ ውስጥ አራት አስክሬኖችን አገኙ። ሁለት ጎልማሳ ወንዶች፣ አንድ ታዳጊ ወጣትና ሌላ ሰው ጠባቂ ይመስላል። ሁሉም በውጊያ ተገድለው ነበር። አንድ ጎልማሳ ወንድ በጭንቅላቱ ላይ የጥይት ቁስል ነበረበት፣ ምናልባት በጦርነት የመጨረሻ ደቂቃዎች ላይ እንደሞተ ፍንጭ የሰጠ ነበር። ታዳጊውም በበርካታ ጥይቶች ተመቶ ነበር። ወታደሮቹ በፍጥነት የአስክሬኖቹን ፎቶግራፎች አንስተው ወደ መረጃ መኮንኑ ላኩ። ይህም ከፍተኛ ደረጃ ያለ ግድያ ነበር። እነዚህ ሰዎች ማን እንደሆኑ ሙሉ በሙሉ ማረጋገጥም ነበረባቸው። የወታደራዊ መረጃ ቡድኖችም የጥርስ መዛግብት፣ ጠባሶችን፣ የህክምና መረጃዎችን አስክሬኖችን ተጠቅመው የማንነት ማረጋገጫ አደረጉ። ልዩ ወኪሎች የፊት ገጽታዎች፣ የአጥንት አወቃቀርና ያለፈ ቀዶ ጥጋኖችን ተመልከቱ። ኡዳይ ቀደም ሲል ከተደረገበት የግድያ ሙከራ የተነሳ የሚታይ አንካሳነት እና በእግሩ ላይ ብረት ዘንጎች ነበሩ። ቁሳይ በመረጃ ውስጥም የተመዘገበ የተለያዩ ጉዳቶች ነበሩት። ከጥንቃቄ ንጽጸር በኋላ ውጤቶች ደረሱ፣ ይፋም ተደረጉ። ሁለቱ ጎልማሳ ወንዶች ኡዳይና ቁሳይ ሁሴን ነበሩ። ታዳጊ ወጣት የቁሳይ ልጅ ሙስጠፋ መሆኑ ተረጋገጠ። አራተኛ ሰው ጠባቂያቸው ነበር። ለአራት ሆነው ለስድስት ሰዓታት መዋጋታቸው ወታደሮችን አስደነቃቸው። ጁላይ 24 ቀን 2003 ካለፈው የተኩስ ልውውጥ ከሁለት ቀናት በኋላ የአሜሪካ ወታደራዊ ቃል አቀባዮች ጋዜጣዊ መግለጫ ሰጥተው ዜናውን ለዓለም አበሰሩ። ያለምንም ጥርጣሬ መገደላቸው ዓለም እንዲያረጋግጥ የአስክሬኖቹ ምስል ይፋ አወጡ። ምስሎቹን የማውጣት ውሳኔ አከራካሪ ነበር። አንዳንድ የአሜሪካ ባለሥልጣናት የሲራ ጽንሰ ሐሳቦች ዝም ለማሰኘትና ለሳዳም አገዛዝ ታማኝ ለሆኑት ቀሪዎች ምልክት ለመላክ አስፈላጊ ነው ብለው ያምኑ ነበር። ሌሎች ደግሞ በጣም አጸያፊ ነው ብለው ያሰቡ ነበሩ። ግን በኢራቅ ውስጥ ተጽዕኖ ወዲያውኑ ታየ። በመላ ሀገሪቱ ያለው ምላሽ የተቀላቀለና ስሜታዊ ነበር። በአንዳንድ አካባቢዎች በተለይም በባግዳድና በደቡብ ኢራቅ ጸረ ሳዳም ስሜት የተጠናከረ በሆነባቸው አካባቢዎች ሰዎች በመንገድ ላይ ሲጨፍሩ፣ አንዳንዶች በደስታ ጠመንጃቸውን ወደ አየር እየተኮሱ ደስታቸውን ሲገልጹ፣ አንዳንድ የኢራቅ ግዛቶች በደስታ አምባ ያለቀሱም ነበሩ የሁዳይና የሳዳም አሰቃቂ አገዛዝ ፍጻሜ እውነተኛ መጀመሪያ እንደሆነ ተሰማቸው። በተገላቢጦሽ ደግሞ በሰሜን ኢራቅ ክፍሎች በተለይ የሳዳም ጎሳ መገኛ አካባቢዎች ሰዎች ደንግጠው አዝነው ነበር። አንዳንዶች ዜናውን ለማመን ፍቃደኛ አልሆኑም። በፎቶዎች ውስጥ ያሉት ሰዎች አስክሬኑ የተተካና እነሱን የሚመስሉ ሰዎች ናቸው የሚሉ ወሬዎች ተሰራጩ። ሌሎች ደግሞ አሜሪካኖቹ ሁሉ ነገር ፈጥረው ነው ያወሩት ተባለ። ነገር ግን ተጨማሪ ፎቶዎች የፎረንሲክ ማስረጃዎች ሲታዩ ተጠራጣሪዎች እንኳን መሞታቸውን አምነው ተቀበሉ። የሳዳም ልጆች የማንነት ማረጋገጫው ከተጠናቀቀ በኋላ የአሜሪካ ኃይሎች አስክሬኖቻቸውን ይዘው ወደ ባግዳድ በረሩ። ከትንሽ ቆይታ በኋላም አስክሬኖቹ በድብቅ ወደ ትክሪት ተጓጓዘ። እዛም የሳዳም ሁሴን ቤተሰብ የመቃብር ስፍራ ይገኝ ነበር። ነገር ግን በህዝብ የለቅሶ ስነስርዓት ፋንታ ቀብሩ የተደረገው በጠንካራ የደህንነት ቁጥጥርና ያለምንም ስርዓት ነበር። መቃብሮቹ ምልክት ያልተደረገባቸውና የተደበቁ ነበሩ። ጥቂት ሰዎች ብቻ ተገኝተው የቀብር ሥነ ሥርዓቱ ተካሄደ። የወንድማ ማቾቹን ትክክለኛ የመቃብር ቦታ የሚያውቁትም ጥቂት ሰዎች ነበሩ። በወንድማ ማቾቹ ሞት የአንድ ሰው ሕይወት ለዘላለም ተለወጠ። ነዋፍ አልዛይድን ከወረራው ከጥቂት ቀናት በኋላ ነዋፍ ሙሉን 30 ሚሊዮን ዶላር ተከፈለው። በዘመናዊ ታሪክ ውስጥ ከታዩ ከፍተኛ ክፍያ ከተከፈላቸው መረጃ ሰጪዎች አንዱ አድርጎታል። ለደህንነቱ ሲባል የአሜሪካ መረጃ ሰጪዎች እሱና ቤተሰቡን ኢራቅን በቋሚነት ለቀው እንዲወጡ በፍጥነት ዝግጅት አደረጉ። ከኢራቅም የሰው ለቆ ከወጣ በኋላ ከዛ በኋላ የት እንደሄደ አሁንም አይታወቅም። አንዳንዶች ወደ አውሮፓና ወደ ባህረ ሰላጤው ክልል ተዘዋውሮ አዲስ ሕይወትና አዲስ ማንነት እንደጀመረ ይናገራሉ። ሌሎች ደግሞ ሙሉ በሙሉ እንደጠፋ ዳግመኛ እንዳልታየም ያወራሉ። የነዋፍ አልዛይድ ቤት በፍርስራሽ ብቻ ተሞልቶ ነበር። ግድግዳዎቹ ፈርሰዋል። ጥቁር ጭስ በአቅራቢያው ያሉትን ሕንፃዎች አቆሽሿል። ጎረቤቶቹም በኋላ ላይ ጦርነቱ ቤታቸውን እንዳናወጠ ተናግረዋል። አንዳንዶችም በሚበሩ ፍርስራሾች ቆስለዋል። ግን ምንም ንጹሐን ዜጎች አልሞቱም። የአሜሪካ ጦር በውጊያ ወቅት ሌሎች እንዳይጎዱ ጠንካራ መከላከል አድርጓል። ነገር ግን ተኩስ እንደተጀመረ በኃይል ምላሽ ከመስጠት ውጭ ሌላ ምርጫ አልነበረውም። የሁዳይና የቁሳይ ሞት ለአሜሪካ ጦር ትልቅ ድል ነበር። በሳዳም አገዛዝ እጅግ ኃይለኛ የሆኑ ሰዎች እንኳን ሊገኙና ሊወገዱ እንደሚችል አሳይቷል። እንዲሁም ለአስር ዓመታት በፍርሃት ለኖሩት ለኢራቅ ሕዝብ ተስፋን ሰጥቷል። ይሁን እንጂ ጦርነቱ ገና አላበቃም ነበር። ከጥቂት ወራት በኋላ በታህሳስ 2003 የአሜሪካ ወታደሮች ሳዳም ሁሴንን ራሱን ትክሪት አቅራቢያ ባሉ ጉድጓዶ ውስጥ ተደብቆ እያለ ያዙት። ይህም በጦርነት ውስጥ ሌላ ትልቅ ድል ለአሜሪካ ያመጣ ነበር። የኡዳይና የቁሳይ ሞት በኋላ ኢራቅ በከፍተኛ ሁኔታ ሰላም ማጣት ተናወጠች። ጠንካራ አመጽም በመነሳት የአሜሪካ ወታደሮች በመደበኛነት ጥቃት ይደርስባቸው ነበር። ግን ለብዙ ኢራቃውያን የሳዳም ልጆች መውደቅ ያስፈሪውን የሳዳም ሁሴን አገዛዝ ዘመን ፍጻሜ እንደሆነ ያመለከተ ነበር። ዛሬ ስለሳዳም ሁሴን ልጆች ያዘጋጀነው ዝግጅት ይህን ይመስል ነበር።